አባት ጋር ትጣላችሁ እንዴ? ኧረ በፍፁም። አቶ አሸኝ ቅድም እኮ ሳሉ እንድምሳል። አይ ትልቅ ነገር አይደለም ባክሽ። ይልቅ ናፍቀሽኛል። እኛ ላይ ኪራ፣ መራራቁም ብንለምደው ነው የሚሻለ። ማለት አልገባኝም። ቆይ መች ተቀራርበን ነው የምንራራቀው? በቃ አለ አይደል? ቆይ ጽናቴ፣ ቅድም አባ አግባ ስላለኝ ደብሮች ነው። ለምን ይደብረኛል? ወግ ማድረጋቸውን ማየት ነው የፈለጉት። ታደንችና ግብቼ ውግ ማድረግ አላሳያቸውም። ኪራ ሌላ ሚስት ሊያገባ ነው። ቤተሰቦቹ ሌላ ሴት አጩለት፣ ሳይወድ በግዱ ተገዶ ሊያገባ ነው። ጽናትም ተናደደች፣ ውስጧ ተረበሸ። ኬራም ተናደደ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል 49 ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ ውዶችዬ ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁት ሼር ላይክ ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በአክብሮት ትጠይቃለሁ። እስቲ ምንድን ነው ምን ተፈጥሮ ነው ኪራ ሌላ ሚስት ሊያገባ የተነሳበት ምክንያት ውስጥ ምንድን ነው? ወዶ ነው ወይንስ ተገዶ ነው የሚለውን አንዳንድ ነገሮችን እምና የሆናል ወዶች እያብራችሁኝ ሆኑ። የጽናት አባትም እንግዲህ በመምጣታቸው ልጃቸውን ያስጨንቋቸው መስሏቸው በጣም ውስጣቸው ተረብሾ ውጭ ላይ ቁጭ ብለውም ነበረ ውጭ ላይም ቁጭ ብለው፣ እዚህ መምጣቴ ልጄን ሳያሳቅቃት አልቀረም። ምን ይሻለኛል? ወደ ሀገሬ ልመለስ መሰለኝ። ግን ደግሞ እውነቱን ብትነግረኝ ያእምሮ እረፍት ነበር። አምላኬ፣ አንድ ልጄን እንዳይነ ብሌን የምሳሳላትን ልጄን አደራህን ምንም አታድርግብኝ፣ እንደ በደሌን ቢሆን እኔን ቅጣኝ እያሉ ቁጭ ብለው ቁጭ ብለው ፈጣሪያቸውን ሲለምኑና ውስጣቸውን በስሜት ሲረብሽ ሲረበሹ ነበረ። በዛም አጋጣሚ ጽናት ትመጣለች። ጽናት በተቀመጡበት ቦታ መታ ብቻውን ተቀምጠው እያሉ አባዬ ምነው ብቻህን ብላ ትለዋለች። እሱም ደግሞ ምንም እንዳልሆነ ይነግራታል። አሞሃል እንዴ ብላ ትለዋለች። ወይ ዞር ዞር ብለን አየር እንቀበል እንዴ ትለዋለች። አባቷም በፍጹም እዚህ ይሻለኛል፣ ገብተሽ ምግብ ብይ ይላታል። እንደገናም ደግሞ ጽናትም እኒ እኔ አራበኝም ና ግባና ሽሮ ሰርቼልክ እንብላ ትለዋለች። ጽናትም እሱም ደግሞ በፍጹም እንደማይፈልግ ይነግራታል። አባቷም ችግር የለውም ለኪሮቤልና ለአባቱ ስር የላቸው ጨምረሽ ስር የላቸው ባይሆን ከነሱ ተተረፈ ለእኔ ትሰጭኛለሽ ይላታል እሷም ደግሞ ኧረ ችግር የለም አባቴ ምን ነው ተሳቀክብኝ እንዴ ምናምን ብላ ውስጧ ተረብሾ ናሻብረን እንግባ ምንም ችግር የለም እያለች እያለችው እያለ በቃ ችግር የለውም ሂጂ ግቢ እመጣለሁ ይላታል በዛም አጋጣሚ እሷ ገብታ ወደ ክፍሏ ይመጣሉ ብላ ወደ ክፍሏ ሄዳ በጣም ስሜቷ ተረብሾ ቁጭ ብላ ነበረ በዛ ሰዓት እምሩ ትመጣለች። ጽናት የምነው፣ ምን ሆነች ነው? ምነው ብቸኝነት አበዛሽ? እያለች ጽናትም ስትላት ነበረ። ጽናትም ደግሞ ውስጧ እንደተረበሸ እና የአባቷ ነገር እየረበሻት እንደሆነ ለማንም መናገር አልፈለገችም። ምክንያቱም ሁሌ ለሰው ማውራት ሮሮ ማውራት ሮሮ ነው እያለች እሷን ምንም ጭንቀቷን በሆዷ ዋጥ አድርገው ነበር ቻላ አድርጋ የተቀመጠችው። ለምን እንደዚህ ትሆኛለሽ? እንዲህ አትሁኝ እያለች የአባቴ ነገርም አሳስበኝ እያለች ለእሷም እየነገረቻት ነበር። እምሩም ደግሞ አይዞሽ እያላትም ነበረ። ኪራና ናሆምም እንደዚሁ ስለ ጽናት ነገር ስለ ጽናት መደበር በቃ በዚች ሳምንት ውስጥ ወደ ውቅ ይራልሽ በመቀያየሯ በጣም ቤተሰብ በሙሉ ተጨንቆ ነበር። ኪራም ተጨንቋል። ግን ጽናት የሰማችው ነገር ስላለ ከአባቷም የሰማችው ነገር ከኪራ አባት የኪራ አባት ለጽናት አንዳንድ ነገሮችን ስለነገራት በዛ ምክንያት ነው እሷም እንደዚህ ሊደብራት እና ውስጧ ሊረበሽ የቻለው። ኪራም ደግሞ እንግዲህ ሊያገባን እንደሆነ አባትየው ነግሮታል። እናትየው የካንሰር በሽታ እንደሆነችና የልጇን ዓለም አይታ ወግ አድርሳ ወግ ማዕረጉን አይታ ብትሞት ምኞቷ እንደዛ መሆኑን አንዳንድ ነገሮችን እንዳሰበች ለጽናት ነግሯታል፣ የኪራ አባት። ለኪራም ደግሞ እንደዚሁ እንዳጋጣሚ እየደወለ እያለ እናት ትደውላለች፣ ትፈልግሃለች። ምንድን ነው የምንፈልጋ ነው ምናምን ብሎ ሲልም ኪራ እንዲሁ ልታጭልክ ቢሆን ነው አጭታልክ ቢሆን ነው ምናምን ከኛ ጋር የሆነች ከከተማ የመጣች ሴት አለች እያለ ይለዋል። እንዲህ እናቴ ደግሞ የሰፈር ደላላ፣ የፍቅር ደላላ ሆነችብኝ እንዲህ ብላ በላ ደግሞ በመንደር ማስፈለግ ጀመረች እያለ እሱም ሲል ነበረ። ለጽናትም እንደዚሁ እናቱ በካንሰር ታማ፣ ሚስጥር ነው ለማንም እንዳትናገሬ ብሎ እናቱ በካንሰር ታማሚ እንደሆነች እና እና ደግሞ በየሰፈር ውስጥ ብዙ ሰርግ እንደበላች እና የልጇን ሰርግ ወግ ማድረግ አይታ መሞት እንደምትመኝ ይህንንም ለጽናት አደራ ኪራን እና አሴት አስማሚልን በኪራና በአሴት መካከል ፍቅር እንዲፈጠር አድርጊ። እኛ ጋር ምርጥ ልጅ፣ ጥሩ ልጅ፣ ክብር ያላት ጨዋ ቤተሰብ ያሳደጋት ልጅ አለች። እነሱን አስማሚልኝ እያለ ለእሷም ነግሯት አላባት እየው ጽናትም ደግሞ እስቲ ለማንኛውም አረጋግጣለሁ፣ ኪራ ወይንም ሌላ ሴት ያፈቀረው ሴት ሊኖር ይችላል፣ ቆይስ መጀመሪያ ላጣራ እያለች መልሳለታለች። በዚህም አጋጣሚ አባትየው በፍጹም እኔ አውቃለሁ፣ ሌላ ሴት የለችም፣ በመሀሉ የለችም፣ እኔ ያልኩሽን አድርጊ፣ ባይሆን የምትፈልጊውን ገንዘብ፣ አንቺ የምትቋቋሚበትን ገንዘብ እኔ ሰጥሻለሁ፣ እያለም ሲላት ነበረ። እኔ በፍጹም ገንዘብ አልፈልግም ግን ለማንኛውም ኪራስ የማይወዳት ብትሆንስ? እርስዎ ሴት ልጅቷን ታውቋታላችሁ? እያለች ስትል ነበረ። አዎ እና ቃቃት አለው ጨዋ ነች እያለ ብቻ ስለ ልጅቷ ማንነት ለጽናት እየገለጸ እየነገራትም ነበረ የኪራ አባት። እንደዚህ እንደዚህ አይነቱ ነገሮችንም ይዞም ከመጣ በኋላ ኪራና ክብሮ ለምን እንደተጣሉ ክብሮ ጋ ደውሎ ለምን እንደተጣሉ ክብሮ ከኪራ ጋር ተጣልቶ እንደወጣ አንዳንድ ነገሮችን ነግሮታል። በዛም አካባቢ በዛም ሰዓት የኪራ አባት በጣም ተናዶ ኪራን ጠርቶት እንዴት እንደዚህ ታደርጋለክ? እንዴት ታሳፍረኛለክ? እንዴት ለሴት ብለህ ለአንድ ሰራተኛ እንዴት ትጣላለክ? እንዴት እናገራለክ? እያለ እሱም ሲቆጣው ነበረ። በዚህም ሰዓት ኪራ ለአባትዬው ሁለታችንም ወጣት ስለሆንን ነው በጽናትም ምክንያት ነው እያለም እንግዲህ ጽናትም ደግሞ ስለ እንደዚህ አይነት ነገር ምንም አይነት እንደማታቅ እየነገረውም ነበረ። በዚሁ አጋጣሚ ሁሉም ነገር እንግዲህ ቤቱ እየተበጠበጠ እየተረበሸ ነው። ጽናትም እንደዚሁ ብቻዋን ወይኔ ምኖ መከራ የበዛ አምላኪ ሆይ፣ ምኖ ፈተኔና በዛ ከው እያለች እሷም እንግዲህ እየወጣ እየወረደ እየወጣ እየወረደ የሚመጣባትን ነገር መቋቋም አቅቷታል። የቤቲ ነገር አሁን ተሻሻለ ተስተካከለ ስትል፣ አሁን ደግሞ ባላሰበችው መንገድ ፍቅራችንን ልጅ ወልደን በትዳራችን ደስተኛ ሆነን እንኖራለን ሲሉ እንደገና ደግሞ አሁንም ትልቅ ግብዳ ከኋላ መፈጠር ማለት በጣም ከባድ ነው። እሷ በሆዷ እንደዚህ አይነቶች ችግሮችን ውስጧ ተረብሾ ስላለ ትክክለኛ ስሜታዊ ሆና መረጋጋትም አልቻለችም። በዚሁ አጋጣሚ ኪራም ናሆምም ለምን እንደዚህ ይሆናል ብለው ሁለቱም እየተመካከሩም ነበረ። ሲመካከሩም ግን ምንም መፍትሄ አልተፈጠረም። ኪራም ለናሆም እስቲ ለእኔ ዘንልኝ በእኔ ቦታ ብትሆን አንተ ምን ታደርግ ነበር? እያለው ነው። እናሆምም ደግሞ ጽናትስ ተረዳት፣ ጊዜ ስጣት እያለውም ነበረ። እስቲ እሷም ለትምህርት ብላ እዚህ መጣች፣ አሁን ደግሞ እዚህ ሌላ ችግር ቢፈጠር እሷ ስለምን? ለእሷም ተረዳት፣ እሷም አስብላት እያለው። እንግዲህ ቤተሰብ በሙሉ ተጨናንቆ ነው ያለው። አባትየው ለኪራ ባመጧት ሴት ምክንያት ቤቱ ተበጥብጦና ተረብሾ ሆነ ያለው። መጨረሻም ላይ እንግዲህ ኪራ ወደ ኩሽነ ይሄድ ነበረ። ምንድን ነው ምን አጥፍቻለሁ ምናምን እያለ ሲጠይቃትም ነበረ። ያጠፋሁንማ ብታውቅ እንደዚህ አይነህን በጨዋጥ ባህት መጣም ነበረ እያለች እሷም ስትለው ነበረ። ለምን እያለ እሱም ግን በትዕግስት ትዕግስተኛ ሆኖ ምንም ነገር ሳይናገራት እየመለሰላት ነበረ። ምንም ክፉ ነገር አልተናገራትም። እሷም ግን ያው የሰማቸው ነገር ውስጧን እየረበሸው እስካለ ድረስ የምትመልሳቸው መልሶች ጋል ጋል ያለ መልሶች ነበሩ። በዚሁም አጋጣሚ ኪራ በቃ በኋላ ስትረጋጊ አወራሻለሁ ምናምን እያላትም ነበረ። አንተ ስትረጋጋ ብቻ ነው ማውራት የምትችለው እያለች እሷም ስትመልስለት ነበረ። ለማንኛውም ዛሬ ደህና አይደለሽም፣ በኋላ ስትረጋጊ አወራሻለሁ ብሏት ከኩሽና ይወጣል። እሷም በጣም ተረብሻለች። እንግዲህ ቀጣዩ ደግሞ ምን ይሆን ይሆን? እውነት አሴት የምትባለው ሴት መታ ከኪራ ጋር ተጋብተው ይኖሩ ይሆን ወይንስ ኪራና ጽናት ተጋብተው እነሱ ሰርጋቸውን ያሳዩን ይሆን የሚለውን በቀጣይ ይዘን የምንመጣ ይሆናል። እስቲ ምን ይዘው እንደሚመጡ እኛም በጉጉት እንጠብቃለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ